ያፌት እንግዲህ ከእንቅልፍ ሲነቃ እራሱን ያገኘው መኪና ውስጥ ነው። ነገር ግን ሲነቃ መጠጡን አልታወም። ከዛ እንግዲህ ሰራተኛው ይደውልለታል። ልጁ ምንም አይነት ነገር ሊናገር አልቻለም ይለዋል። እሱም ደግሞ ምንም ነገር እንዳታደርጉ፣ ለምንድን ነው መናገር ያልቻለው? ምግብ አልሰጣችሁትም? እንዲህ አይ፣ ምግብስ አይደለም አደለም፣ ዱላ ወይስ ዱላ በዛችሁበት? እንደሱ ሳይሆን አይቀርም ይለዋል። እሺ፣ አንተ ወደ ሴቶች ሂድ፣ እኔ ወደዛ ይሄዳለሁ። ስለዚህ ይሄ ልጅ መሞት የለበትም። ማን ምን ከሱ ዙሪያ እንዳለ ማወቅ አለብን። እኔ ወደዛ ሄዳለሁ አንተ ወደ ሴቶቹ ጋ ሄድ ብሎ እሱን ያዘዋል። እሱም ከዛ እንግዲህ ጠጥቷል፣ በጣም ሰክሯል። እየዘፈነ ወደ ልጁ ጋር ይሄዳል ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነኝ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ተለቋል። እንግዲህ ሐረግ ድራማ ባለፈው እንግዲህ ባለፈው ክፍል ላይ ሊያፌት እንግዲህ እየጠጣ ኤፍራታን የኔ ንግስት እያለ እያሞገሰ እየሰደበ ነው የሚባለው። በጣም እንትን ብሏል ተናዷል ማለት ነው። ምክንያቱም ኤፍራታ እንዳረገዘች ሁሉ ሉሊት ነግረዋለች። ከዛ በኋላ እንግዲህ ለምን የኔ ንግስት ለካ ተበዳይ አይረሳ። የወጋ ቢረሳ የተወጋ አይረሳ ይላል የአገሬ ሰው ሲተርት። አንድ ነገር ላይ አንድ ሰው ከበደል ነው ይቅርታ እንኳን ቢያደርግልን ነገሩን ሌቶ ሆኖ ሊረሰው አይችልም። ስለዚህ እሱም እንግዲህ ራሱ የራሱን ራሱ እየተናገረው ነው። እንግዲህ ከዛ ከልጁ ጋር ተደዋውለው ልጁ ላለበት ይሄዳሉ። ምን ሆኖ ለምንድን ነው የማይንቀሳቀሰው ለምንድን ነው የማይናገረው ሲለው፣ እንግዲህ ዝም ብሎ ነው እንደዚህ የሆነው ይለዋል። ሰራተኛው ማለት ነው። እንግዲህ ለማንኛውም እንደዚህ ግዴታ ሳይሞት ይህ መናገር አለበት። ጠቅላላ ሴቶቹን ሊያስመልጠኝ የነበረው ይሄ ነው ይለዋል። ከዛም እንግዲህ ኤፍራታ ከእናቷ ከገኒ ጋር ነች። ገኒ እንግዲህ አንቺ ጋር ትንሽ ልቆይ ስትላት ግዴታ ያፌትን ማስፈቀድ እንዳለባት ትነግራታለች። ከዛ በቃ ሲመጣ ጠብቂ እጠይቀዋለሁ ትላታለች። ቻይ ሊያመሽ ይችላል ስትላት እንግዲህ ደው የለ ጠይቀው ትላታለች። ከዛም በኤፍራታ ስልክ ደወላል። እሱም ሲደወል ሄሎ ኔ ንግስት ይላል። ከዛ ገኒ ሄሎ አቶ ናታን ትለዋለች። ከዛም እሱ አቤት ምን ፈልገሽ ነ ትላት እሷም ያው ትንሽ ኤፍራታ እስኪሻላት ድረስ በአካል ላውራ ትለዋለች። ከዛም በስልክ ማውራት ያለብሽን አውሪ ስላት አይ በአካል ይሻላል ስትለው በቃ እዚሁ አካባቢ ነኝ መተሽ አውሪ እኝላት አለ ማለት ነው። ከዛም ተስልኩን ትዘጋና ተነሳ ትወጣለች። ስትነሳ ኤፍራታ ምን ነው ምን አለሽ ገኝ ትላታለች። እሷም አይ እዚሁ አካባቢ ነኝ በስልክ ነው አውሪ ነው የሚለው ትለዋታለች ማለት ነው። ከዛም ቆይ ገና ጠዋት ላይ ቤት የወጣ ነው ምን አስቦ ነው እዚህ አካባቢ ከሆነ ለምንድን ነው የማይመጣው ቤት? ኤፍራታ ብቻዋን ተወራለች። ከእኔም ከዛ ወደ ያፌት ጋር ትሄዳለች። ያፌት ጋር ሄዳ መኪና ውስጥ ገብታ ምን ነበር ምን ፈልገሽ ነው ይላታል። እሱም ከዛ እሷም የምትፈልገውን ያው ኤፍራታ ትንሽ እስከምታገግም እስከሚሻላት ቤት አብሬ እንዲቆይ ነው ትላለች ማለት ለምን ምን አስበሽ ነው ይላታል። እኔ ምንም አላሰብኩም ያው እሷ ትንሽ እስኪሻላት ነው ትለዋለች ማለት ነው። እሱም በሀሳቡ እንዲሁም ጥሩ በእናቷ በራሷ እናት ልጇን ታጠለች እንደውም ሰራተኛ፣ እሺ በቃ እንደውም ሰራተኛ አተናል። ስለዚህ የምልሽን ሁሉ ታደርጊያለሽ። እንደፈለገ ስልክ ማውራት አይቻልም። እኔ ውጪ ግቢ ሳለሽ መውጣት አትችይም መግባት አትችይም ይላታል። እሷም ግዴታ ለኢፍራታ ስለሆነ በሚላት ሀሳብ ትስማማለች። ጥሩ ይሆናል ብሎ እሱ አስቧል። ምክንያቱም እሷ ገን ምግብ ስለምትሰራ በምግቡ አድርጎ ልጁን ሊያስወጣ ስለፈለገ ገኒ በገኒ ሀሳብ ተስማምቷል ማለት ነው። ገኒም እንግዲህ በሀሳቡ ስለተስማማ በጣም ደስ ብሏት ፈጣሪ ይመስገን ልጅን ጠዋትና ማታ ላያት ነው እያለች እንግዲህ ወደ ቤት ተመልሳ ትሄዳለች። ቤት ስትሄድ ኤፍራታን ታግኘታለች። ከዛ እሺ ገኒ ምን አለች ትላታለች። ተስማምቷል እሺ ብሎኛል ትላታለች ማለት ነው። ከዛም እንግዲህ ወደ ስራዋ ትገባለች። ኤፍራታን ብላ ማለት ነው። ከዛ አቤልም ተቀምጦ ያው ያፌት ይመጣል። ከዛ ያፌት ይመጣ እንግዲህ ምንም አላሉ ጸጥ ብሎ ቁጥሯ እንዴት ምን ነው ያፌት፣ ዛሬ ደግሞ ሰላም ማተል እንደ ትላለች ማለትም ማለ ማለት መብት ያደ እንዴ? ይልና ዝም ይላል ማለት ነው። ከዛ እንግዲህ ጽዮንና ቤዛ የኤፍራታን ጠይቀው ቤታቸው ሄደው ናታንን ታገኘዋለች። ቤዛ ቤዛም እንግዲህ ስለ ኤፍራታ ሲጠይቃት እንደ ሁሉንም ባንዴ ጠየቀኝ አንድ በአንድ አጠይቀኝም። ከዛ አንድ በአንድ መልስልሃለሁ ትላለች። አንድ ሁሉንም ኤፍራታ እንዴለች? ደህና ነች፣ ትንቀሳቀሳለች። ወረቀቱን ሰጠሻት? ሁሉንም በአንድ ሲጠይቃት አንድ በአንድ ጠይቅኝትለች እሺ ወረቀት ሰጠሻት ይላታል። ሰጥቻታለሁ፣ እናታ ኔላከልሽ ብያታለሁ። እሺ ስትቀበለሽ ምን አለችሽ? ምን ትለኛለች? ምንም አላለችኝ፣ ብቻ ደህና ትለዋለች። ከዛ ያፌት ምንም እሱ ያስጣን ሲላት፣ እሱ ምንም አልሆነም ደህና ነው ስትለው በጣም ይናደዳል። ስለዚህ አውቆ ነው የገደላት ሊገላት ነበረ፣ አውቆ ነው የገጫት ብላ ተነስቶ እየሮጠ ይወጣል ቤዛም እንግዲህ ተከትለው ስጥሮጥ ስጥሮጥ መጨረሻ ላይ ፂና ቢኒ መንገድ ላይ ቆመው እያወሩ ነበረ ከዛ ቢኒ እንቅ አድርጎ ወዴት ነው የምትሄድ ያቅር ነው ስቅድ እንደዛ ሲሉ ቤዛ እና ፂሁን በጣም ግራ ይገባሉ እሱንም መሞት የለበትም በፍጹም እሱ በሞት መቀጣት የለበትም ያቅር ነው እቅድ እኮ ይሳካል ትንሽ ታገስ እያለ ቢኒ ሲመክረው የምን እቅድ ነው ስለምንድን ነው የምታወሩት ትላለች ከዛ ያፌት በቃ ያፌትን ለመምታት ነበረ እናታን የተነሳው፣ ቤኒ በጣም እንቅ አድርጎ የያዛው መጨረሻ ላይ እንግዲህ ትንሽ ተረጋግተ አሁን ተረጋግተ ቁጭ ብለን እናወራ ቤት ውስጥ እንግባ ይላል። ከዛም ቤዛ በሁኔታው ተደነገገና፣ ማለት ምን እንዳሰቡ ምንም የነገሯቸው ነገር ስለሌለ እየሰራበት ያለው እየከፈልክ ያለው ዋጋ ስበከን ትሉ ተተወኑ እያለ ቤኒ ብዙ ነገር ነበር እኔን ምልህን ስማኝ እባክህ ተረጋጋ ይለዋል። ከዛ ናታን ይረጋጋል ማለት ነው። ከዛ ቤት ቁጭ ብሎ እንግዲህ ሉሊት ትመጣለች። ሉሊት እንግዲህ ያው እንደለመደች ናታን ቤት ውስጥ ነው የምታረው ዛሬ ዛሬ ቤት ውስጥ ነው ስትለው የሚያረው ብላ ጽዮን ትመልሳለች። አንቺን ማናናገረሽ? አንቺ የጠየቀሽ አለ? እኔ የጠየቅኩት ናታን ነው። አዎ ሁሉም ሰው እንድናገር ውክልና ሰጥቶኛል ትላታለች ጽዮን ማለት ነው። አንቺ ምናለ እንደ ልጅነት እንደ ልጆች ብትከበሪ ትላታለች አንቺ መጣሽ እንጂ እኔ አልመጣሁብሽም፣ ሳሳለች አንቺ ማን ነኝ ያለሽ። ከዛ ናታን እንግዲህ ወንበር ነው ይዞ እቺ ላይ ሊቀመጥ ሲወጣ አ ናታን ልታድር ነው ወይስ ልትሄድ ነው። እሱ ያው ነገሮች መረጃ ያጣልታ ለያፌት ለመናገር ስለ ሸኮረች ነው። ከዛ እንግዲህ ያው ፂ እንዳለመደችው ትነጅ ሳሳለች። ከዛ እንግዲህ እግርሽን አልቆርጠው ማን ነው ያለሽ? ስለዚህ ሁሉም አንቺን እንድናገር ለሁሉም እንድመልስ አላፊነት ሰጥተውኛል እያለች ታበሳጨታለች ማለት ነው። ከዛ ቁጭ ብላ ቆይ አንቺ ምንድን ነው ችግርሽ? ለምን እንደ ልጅነትሽ አትከበርም? ስትላት ከዛ ምን ነው የምፈራሽ መስሎሽ ነው እንዴ? ነው ከሲንግ ጋር ልታጋጭ ነው ደግመሽ? ስትላት ሎሊት በጣም ትደነግጣለች። ቆይችለች ማስታወስ ጀምራለች። እንዴ እያስታወሰች ነው? ምን ለማለት ምን ለማድረግ እያስበች ነው? ምንድን ነው ማድረግ ያለብን? ይሄን ነገርማ ማንም ማወቅ የለበትም ብላ በጣም ተደናግጣ ጥላት ካጠገቧ ትወጣለች። ከዛ ጽ ይሄ በሀሳብ ብቻ ነው ጭልጥ ያልሽው ገና ብን እንድትይ ነማረግሽ እያለች ታስባለች ማለት ነው። ከዛ እንግዲህ ያያፌት ናታንና ቤዛ ቁጭ ብለው ወደ እጅ ያወሩ የናታን ስልክ ደወላል። የናታን ስልክ ሲደወል የደወለች እንግዲህ የዲያራ እናት ናት። ከዛ ሰላም ካለ በኋላ ዛሬ ለምንድነው ስራ ያልገባው ስትለው፣ አይ አሙ የነበረ ይቅርታ። ያንተ የቅርታ ገደል መግባት ይችላል። ለምንድን ነው ምን ከማን ጋር እንደምንገናኝ፣ ከማይነት ሰዎች ጋር እንደምንገናኝ ነግሬህ የለም? ለምን እንዲህ ትላለች። ይሄን ነገር ነገ መሆን አይችልም፣ እንችላል። ጭራሽ አንተነ የምታዘኝ ይችን ሽርፍራፊ አግኝተህ እንደዚህ ከጠገብክማ ሌላ ነገር ብታገኝ አንተ አትቻልን። ለማንኛውም ነገ ያለህበት ሆቴል መኪና እልካለሁ ትላለች። ለምን መኪና ያስፈልጋል? በራስዬ እመጣለሁ ሲላት አይ እልካለታለች ታለች። እሺ በቃ እመጣለሁ ብሎ ስልኩን ይዘጋሉ። ናኡድ ደግሞ እንግዲህ ያው ዲያራን ስትመታት ያንኛው ወንድም እማዬ ሲል ዲያራ በጣም ትደነግጥና ታያቸዋለች። እማዬ እሱም እንግዲህ መለስ አድርጎ አይ ብዙም ጊዜ ስደነግጥ እማዬ ነው ምለው ይላል። ከዛ ናኡድ የእናቱን ወረቀት ፎቶ እያነሳ እናትየው